የግንቦት ልደታ ለማርያም ክብረ በዓል የእመቤታችን በዓላት። በቀደመው ዘመን በዘመነ ብሉይ የቤተ መቅደስ መታደስ በዓል ይከበር እንደነበረ መጽሐፍ ቅዱስ ያስረዳል። ይህ በዓል እስከ ጌታችን ዘመንም ይከበር ነበረ። በአዲስ ኪዳን እውነተኛ የእግዚአብሔር ማደሪያ ቤተ መቅደስ ለሆነችው እመቤታችን በስሟ በዓል ሊደረግላት ይገባል። የጻድቅ መታሰቢያ ለዘላለም ይኖራል እንዳለ ቅዱስ ዳዊት። በታምረ ማርያም ላይ በዝርዝር እንደተቀመጠው እመቤታችን ቅድስ ድንግል ማርያም ሠላሳ ሶስት በዓላት አሏት። ከእነዚህም በዓላት ሁሉ አስፈልጣ የምትወደው በዓለ ልደቷን እንደሆነ በአጼ ዘረ ያዕቆብ ዘመነ መንግሥት ከአረበኛ ወደ ግዕዝ በተተረጎመው እመቤታችን በተለያዩ አገራት ያደረገችውን ገቢረ ታምራት በኢትዮጵያ ከተፈጸሙት ጋር አካቶ የያዘው ታምረ ማርያም በዝርዝር ያስረዳል። ልደቷ መጽሐፍ ቅዱስ ላይ ከሌለ ተቀባይነት እንዴት ይኖረዋል? በመጽሐፍ ቅዱስ ያልተካተቱና ምሉነት የሌላቸው ታሪኮች በዋልድ መጽሐፍ እንደሚሟሉ ራሱ መጽሐፍ ቅዱስ ያስረዳል። ለምሳሌ ስለ ቅዱስ ዳዊት የሚናገረው መጽሐፈ ዜና መዋል የንጉሱም የዳዊት የፊተኛውና የኋለኛው ነገር በነቢዩ በናታን ታሪክ፣ እንዲሁም በባለ ራእዩ በጋር በጋድ ታሪክ ላይ ተጽፏል። የእመቤታችን ታሪክ የእመቤታችን ወላጆች በአብዛኛው አብያተ ክርስቲያናት ዘንድ ሀናና እያቄ ወይንም ዮአኪን በሚለው ስም የሚጠሩ ሲሆን ሃና በቤትሌም ተወልዳ እንዳደገች ታሪክ ያስረዳል። በናዝሪ ገሊላ ለመሥዋዕት የሚሆኑ በጎች የሚያቀርብ እንዲሁም እረኛ የነበረውን ኢያቄምን አገብታለች። ቅድስት ሃና ወደ ቤተ መቅደስ ስትሄድ እርግብን አይታ ታለቅስ ነበረ። ከብዙ ልመና በኋላ ቅድስት ድንግል ማርያምን ግንቦት አንድ ቀን በደብረ ሊባኖስ ወልደዋል። ስለ ሃና መካንነት ወደ ቤተ መቅደስ ሄደው መባ ሲያቀርቡ ካህኑ ያልተቀበላቸው መሆኑን በብስራተ መላክ እጅ እንደሚወልዱ እንደተነገራቸው በእኛ ቤተ ክርስቲያን የሚተረከው እና በሌሎች ኦርቶዶክሳያን ቤተ ክርስቲያናት የሚነገረው ታሪክ ተመሳሳይ ነው። እመቤታችን የት ተወለደች? እመቤታችን የተወለደችበት ስፍራ በዓለም የተለያዩ ሀሳቦች ይስተጋባሉ። ሌላው ቀርቶ በደግሞ አንድነት ባላቸው አህት አብያተ ክርስቲያናት ዘንድ በእንዲህ አይነት ታሪክ ነክ ጉዳዮች ላይ ልዩነት መኖራቸው የተለመደ ክስተት ነው። የሮማ ካቶሊክ ቤተ ክርስቲያን ሁለት ሀሳቦች የሚያነሱ ሲሆን አንደኛው ድንግል ማርያም ብሥራተ መልአክ በሰማችበት ናዝሬት ተወልዳለች የሚል ነው። ሁለተኛው ሀሳብ ደግሞ ከሦስተኛው ክፍለ ዘመን ወዲህ የማርያም መግቢያ ተብሎ በሚታወቀው ከኢየሩሳሌም የቅድስታና የክሩሲድ ቤተ ክርስቲያን በታች ነው የተወለደች የሚል ነው። የግብፅ ስንክሳር የእመቤታችን የትውልድ ስፍራ በናዝሪት ነው ይላል። የኢትዮጵያ ስንክሳር ግን በቀደምትነታቸው ተጠብቀው የቆዩ ከመሆናቸው አንጻር ታማኝነታቸው የጎላ መሆኑን ያሳያል። በኢትዮጵያ ቤተክርስቲያን መጻሕፍት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። ሊባኖስ ከገሊላ በስተሰሜንና ከፍንቄ በስተምስራቅ ይገኛል። ሙሽራይ ሆይ ከሊባኖስ ከኔጋር ነይ የሚለው ቃል ትንቢት ሚስጥር የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ የቤተ ክርስቲያን ሊቃውንት ያስረዳሉ። የልደታ ለማርያም በዓል መቼ ነው? እንደተወለደችበት ስፍራ የእመቤታችን የልደት ቀን እንዲሁ አወዛጋቢ ነው። በስድስተኛው እና በሰባተኛው መቶ ክፍለ ዘመን ነው የሚሉ የተለያዩ ሐሳቦች የተጻፉ ሲሆን ኢንሳይክሎፒዲክ ኦፍ ክርስቲያን አንቲኩቲስ ደግሞ በ431 ዓ ም ከተካሄደውና ንስጥሮስ ከተወገዘበት ከጉባኤ ኤፌሶን በኋላ ነው ይላል። በዓለም የቅዱሳንን የሚያከብሩ አብያተ ክርስቲያናት የቅዱሳንን ባለ እረፍታቸውን የሚያከብሩ ሲሆን ልደታቸው የሚከበረው በሦስተኛ ደረጃ የመጥምቀ መለኮት ቅዱስ ዮሐንስ፣ በሁለተኛ ደረጃ የእመቤታችን የቅድስት ድንግል ማርያም ልደት ነው። በአንደኛ ደረጃ ደግሞ ለስም አጠራሩ ክብር ይግባውና የጌታችን የኢየሱስ ክርስቶስ ልደት ነው። የእመቤታችን ልደት በምዕራባውያን አብያተ ክርስቲያናት ዘንድ ኬክ በመጋገር የእመቤታችን ትንሽ ሐውልት በማቆም አስር ሻማዎችን በማብራት ያከብራሉ። የድንግል ማርያም ልደት ለምን ይከበራል? ስለ መጥምቁ ዮሐንስ ልደት በመላኩ ቅዱስ ገብርኤል አንደበት በመወለዱ ብዙዎች ደስ ይላቸዋል በማለት ተናግሯል። ምክንያቱም ቅዱስ ዮሐንስ የጌታ መንገድ ጠራጊ፣ አዋጅ ነጋሪ በመሆኑ ነው። የቅዱስ ዮሐንስ መወለድ ለብዙዎች ደስታ ምክንያት ከሆነ የድንግል ማርያም ልደት ምንኛ የሚያስደስት ይሆን? ስለሆነም ከጌታ ቀን ቀጥሎ የምንደሰትበት ትልቁ ቀን የእርሷ የልደት ቀን ነው። የቀርጢሱ ቅዱስ እንድሪያስ ስለከበረ ልደቷ እንዲህ ብሏል። ይህ በዓል በአዲስና በብሉ ኪዳን መካከል መገናኛ ሆነ። ምሳሌዎቹ በእውነታ አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀን ደስታ ይካፈላል። ይህ መቅደሱን የሠራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው ብሏል። እመቤታችን ለፀሐዩ መምጣት የተዘረጋች ሰማይ በቅድማ አያቶቿ በእነቴክታ እና በጥሪቃ ሕልም እንደታየችው በሌሊት የምታበራ ጨረቃ፣ የብሉይ ኪዳን ማብቂያ፣ የአዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጅ ሁሉ ደስታ ነው። ነቢያት በብዙ ኅብረ አምሳል የተናገሩላት መሠረቶቿ የተቀደሱ ተራራዎች ናቸው። ከሴ ስር በትር ትወጣለች፣ አበባዋም ከግንዱ ይወጣል፣ ሙሽራዬ ከሊባኖስ ነይ ብለው የተናገሩላት ቅድስት ድንግል ማርያም ልደቷ የትንቢታቸው ፍጻሜ ነውና ታላቅ ደስታቸው ነው። በዓለም ላይ ብዙ ታዋቂ ሰዎች ልደት ከሞቱም በኋላ ጭምር በታላቅ ድምቀት ይከበራል። ታዋቂ ያልሆኑ ሰዎች ልደትም እንዲሁ ይታሰባል። ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበት ቀን ምንኛ ሊከበር ይገባ ይሆን? የግንቦት ልደታ በዓል አከባበር በቤተ ክርስቲያናችን ትውፊት መሠረት ሐናና ያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበረና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበረ። ይህንን ትውፊት በመያዝ በዓሉ ከቤት ውጭ ንፍሮ እየተበላ ይከበራል። ሆኖም በበጎ ነገሮች ሰበብ ክፉ ዓላማውን ማስፈጸም የሚፈልገው ዲያብሎስ በማር መሃል መርዝን ከሚጨምርባቸው መንፈሳዊያት በዓላት አንዱ የግንቦት ልደታ የመቤታችን በዓል ነው። አንዳንዶች በድፍረት ለአድባር ለውጋር ነው፣ ቆሌውን ለመለመን ነው እያሉ ንፍሮ የሚበትኑ ቡና የሚረጩ፣ ቅቤ የሚቀቡ፣ የከብት ደም የሚያፈሱ፣ እነዚህም በእርግጥም ጣዖት አምላኪዎች ናቸው። እኛም ከእንደዚህ አይነቶች አሰናካዮች በመለየት ይህንን ታላቅ በዓል በተገባና በተረዳ ነገር እንድናከብረው የእመቤታችን ረድኤት በረከት አይለየን። ምንጭ ሐመር ሃያኛ ዓመት ቁጥር አንድ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር።